ጸጥታ ኃይሉ በአንድ ላይ የምትሰበሰቡት ለሌላ የፖለቲካ አጀንዳ ነው በሚል የሚያደርሰው ድብደባና እንግልት ሌላው ነው ይላሉ። በዚህ ጉዳይ በተማሪዎቹ ቀጣይ እጣፋንታ ላይ ከክልሉ አመራሮች ጋር ውይይት ይደረግ እንጂ በተግባር የተደገፈ ምላሽ እስካሁን አልተገኘም ብለዋል። ኮሚቴው ለኢትዮ ሶስት ስልሳ በላከው ሪፖርት ማጠቃለያ ላይ ተጨማሪ መረጃዎችን ለማሰባሰብ የገጠመው የገንዘብና የሰው ኃይል ችግር እንዲሁም ወንጀለኞቹን ሲፈጽሙ መረጃ እንዳይገኝ የተሰሩ ስራዎች መኖራቸው ሂደቱን አስቸጋሪ አድርጎታል ብለዋል። ይህ በእንዲህ እንዳለ የክልሉ ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ የተማሪው ጉዳይ በፌዴራል ደረጃ የተያዘ ስለሆነ እኛ ምንም ማድረግ አንችልም ብለዋል። ከኢትዮ ሶስት ስልሳ ጋር ባደረጉት ቆይታ እንደሳቸው አባባል ተማሪዎቹ በዩኒቨርሲቲዎቹ ካለው ችግር አኳያ ወደ ክልላቸው መመለሳቸው ጥሩ ነው ብለዋል። ከዚህ በላይም ዋጋ መክፈል የለባቸውም ነው ያሉት። አሁንም ችግሩ ከዚህ በላይ የከፋ እንዳይሆን እና ወንድማማቾች ደም ለማቃባት የሚሄድ እንዳይሆን ከፍተኛ ስራ መሰራት አለበት ብለዋል። ተማሪዎቹ እዚሁ በክልላችን እንመደብ ብለው ያነሱት ጥያቄ አለ። ይህ ጥያቄያቸውም የሚመለሰው በፌዴራሉ አካል ነው ብለዋል። ኢትዮ ሶስት ስልሳ ጉዳዩን በማጣራት የሳይንስና ከፍተኛ ትምህርት ሚኒስቴሯ ዶክተር ሂሩት ወልደ ማርያም የእጅ ስልክ ላይ ለበርካታ ጊዜ ደጋግሞ ቢሞክርም ስልካቸውን ለማንሳት ፍቃደኛ አልሆኑም። ይህ በእንዲህ እንዳለም የትምህርት ሚኒስቴሩ ዶክተር ጥላዬ ጌቱ ግልጽ ባልሆነ ምክንያት የስራ መልቀቂያ ደብዳቤ ማስገባታቸውን ታውቋል። በአፋር ክልል የሃይማኖት ግጭትን ለመቀስቀስ እየሰሩ ያሉ አካላት ክልሉን እያመሱት መሆኑን ምንጮች ገለጹ። በዚህ እንቅስቃሴ ውስጥ ደግሞ የክልሉ ባለስልጣናት እጅ እንዳለበትም የኢትዮ ሶስት ስልሳ ምንጮች አስታውቋል። በክልሉ የሃይማኖት ግጭትን ለመቀስቀስ በምስራቅ ጎጃም ሞጣ ከተማ የተቃጠሉት መስጊዶችን ከሌሎች አካላት ጋር ማያያዝን እንደ መሳሪያ እየተጠቀሙበት መሆኑን ነው መረጃው የሚያመለክተው። ይህን ሁከት በመፍጠሩ በኩል ደግሞ የህወሓት ባለስልጣናት ዋነኞቹ ተባባሪዎች መሆናቸውን ምንጮቹ ይጠቁ ይጠቁማሉ ይህ ችግር እንዳይፈጠር የሚሰሩ ትክክል አይደለም ብለው የሚቃወሙ ለምን ብለው የሚጠይቁ ወጣቶች የሰብአዊ መብት ተከራካሪዎችና ባለ ሀብቶች ይሳደዳሉ ብሎም ለእስር ይዳረጋሉ ብሏል። ሰሞኑን ታስረው የተፈቱት አስር የሚሆኑ የአፋር ባለ ሀብቶች ጉዳይም ከዚህ ጋር የተያያዘ ነው ይላሉ። ባለ ሀብቶቹ ክልሉ የብልጽግና ፓርቲ ለምንድን ነው የሚቀላቀለው ምክንያቱ በግልጽ ቢቀመጥ የሚል ጥያቄና በክልሉ እየተደረጉ ባሉ አላግባብ እንቅስቃሴዎች ላይ ባቀረቡት አስተያየት በክልሉ ትዕዛዝ የፌዴራል መንግስት አስሯቸው እንደነበር ነው ምንጮቹ የሚናገሩት። ባለሀብቶቹ ግን የቀረበላቸው ክስ አዮዲን የሌለው ጨው ለገበያ አቅርባቸዋል የሚል መሆኑ ነው የገለጹት። እንደ ምንጮቹ አባባል በክልሉ መንግስትና በጣልቃ ገባ ሀይሎች እየተሰሩ ያሉ ግጭት ቀስቃሽ ስራዎች ከወዲሁ መገታት የማይችሉ ከሆነ በክልሉ ደም አፋሳሽ ግጭቶች መቀስቀሳቸው አይቀርም ሲሉ ስጋታቸውን ገልጸዋል። የግብጽ መንግስት የህዳሴውን ግድብ ለመቆጣጠር እየሄድ ያለበትን ርቀት የኢትዮጵያ መንግስት ሊገታ ይገባል ሲሉ ሁለት ሲቪክ ማህበራት አስጠነቀቁ። ቪዥን ኢትዮጵያና ኢትዮጵያነት በመባል የሚታወቁት ሁለት ሲቪክ ማህበራት በዋሽንግተን በፈረንጆቹ ዳር 6 2019 በህዳሴው ግድብ ዙሪያ የተደረሰው ስምምነትና በጥር 20 2019 ተግባራዊ ይሆናል የተባለው ስምምነት በፍጹም ተግባራዊ መሆን የለበትም ሲሉ ሀሳባቸውን ይሰነዝራሉ። የቪዥን ኢትዮጵያ ምክትል ሰብሳቢ ፕሮፌሰር ሚንጋ ነጋሽ ከኢትዮ ሶስት ስልሳ ጋር ባደረጉት ቃለ ምልልስ እንዳሉት የግብጽ መንግስት ኢትዮጵያ ውስጥ ያለውን ቀውስ በመጠቀም የበላይነትን ለመያዝ እየሰራ ነው። ይህ አካሄድ ደግሞ የኢትዮጵያ መንግስት የድርድር አቅሙን በማጠናከር ሊገታው ይገባል ብለዋል። ፕሮፌሰር ሚንጋም ጊዜው አጭር ከመሆኑ ጋር በተያያዘ ምሁራን በአግባቡ ሳይመክሩበት የኢትዮጵያ መንግስትና ፓርላማው በጉዳዩ ሳይወያይበት ተቻክሎ ወደ ውሳኔ መሄድ ሀገርና ወገንን የሚጎዳ ነው። ስለዚህ ሊታሰብበት ይገባል ባይ ናቸው። የካርቱምን ስምምነት ተግባራዊ እናደርጋለን የሚለው አካሄድ እጅግ አደገኛና ግብጽ በፈለገችው መንገድ እንድትሄድ መንገድ መክፈት ነው ይላሉ። አሁን ላይ 55 ባለሙያዎችን በማሳተፍ ለዓለም አቀፉ ማህበረሰብ ጉዳዩን በማሳወቅ ላይ ያሉ ሲቪክ ማህበራት የፊርማ ማሰብ ለማሰባሰብ ስራ መጀመራቸውን ይናገራሉ። የምሁራን ቁጥሩ በመዝገባው ወደ መቶ መጠጋቱን በመጠቆም በህዳሴው ግድብ ዙሪያ እየተካሄደ ያለው ውይይት አካሄድ ትክክል አይደለም ብለን ምክንያቶችንም አስቀምጠናል ብለዋል ፕሮፌሰር ሚንጋ እነዚህን ሂደቶችና አጠቃላይ ሁኔታውን በተመለከተም የተባበሩት መንግስታትን ጨምሮ ለተለያዩ አካላት ደብዳቤዎቻቸውን በማስገባት ላይ መሆናቸውንም ፕሮፌሰር ሚንጋ ለኢትዮ ሶስት ስልሳ ገልጸዋል ዋናው ነገር ይላሉ ፕሮፌሰር ሚንጋ የህዳሴው ግድብ ና ፖለቲካን ለይቶ ማየት ያስፈልጋል የግብጽ መንግስት ኢትዮጵያ ውስጥ ያለውን ቀውስ ተጠቅሞ አለምን በተሳሳተ መንገድ እየመራ ነው ይላሉ ስለዚህ የኢትዮጵያ መንግስት በችኮላ ሳይሆን በሰከነ መልኩ አጢኖ በአዲስ ስትራቴጂ ሀገርንና ቢሊዮን ብር ያፈሰሰውን የኢትዮጵያ ህዝብን የግድቡ ባለቤት ሊያደርግ ይገባል ሲሉ ፕሮፌሰር ሚንጋ ሀሳባቸውን ሰንዝረዋል በመጨረሻም የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣው የታሪክ ማስተማሪያ ስርዓተ ትምህርት ረቂቅ የወቅቱን የፖለቲካ የበላይነት ለማራመድ ያለመ ነው ሲል የኢትዮጵያ የውይይትና የመፍትሄ መድረክ ኢዲፍ አስታወቀም። ኢዲፍ ለኢትዮ ሶስት ስልሳ በላከው መግለጫ ረቂቅ ስርዓተ ትምህርቱ የዩኒቨርሲቲዎችን የመማር ማስተማር ነጻነት የሚነካ ነው ብሏል እስከ ዛሬ የነበረውን የኢትዮጵያ ታሪክም የሚታይመነ አይደለም ብሎ ፈርጇል ይላል ኢዲኤፍ በመግለጫው አለም ያደነቀውን የኢትዮጵያን ታሪክ አንድነትና ሉዓላዊነት መልሶ የማቋቋምን ታሪክ እንደ ወረራ ይቆጥራል ሲልም በረቂቅ ስርዓተ ትምህርቱ የተሰማውን ቅሬታ አስፍሯል የረቂቅ ስርዓተ ትምህርቱ ተልእኮ የጠባብ ብሔርተኞችን አላማ ማሳካት ነው ሲልም በመግለጫው ላይ አስምሮበታል የኢትዮጵያ ህዝብ ደግሞ ይህን የተሳሳትና ታሪክን የሚበርዝ ሂደትን አጥብቆ መከላከል አለበት ብሏል ኢዲኤፍ ለኢትዮ 360 በላከው መግለጫው፣ እንደ መግለጫው ይህ ረቂቅ ስርዓተ ትምህርት በስራ ላይ የሚውል ከሆነም ውጤቱ አለታ አሉታዊና አደገኛ ነው ሲል ያስጠነቅቃል። ኢዲኤፍ ያለ መንግስት ጣልቃ ገብነት ምሁራን በጉዳዩ ላይ ጥናት ማድረግ አለባቸው ሲልም ምክረ ሀሳቡን ሰንዝሯል። ከኢትዮ 360 የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ከቀሪዎቹ ፕሮግራሞቻችን ጋር መልካም ጊዜ። ዲ ደብሊው ነው። ዲ ደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምናላችሁ። ጥቅምት 14 አለ ዛሬ 2018 አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። ስርጭታችን በራዲዮ በ15275 ኪሎ ሄርዝ 19 ሜትር ባንድ እና በ17800 ኪሎ ሄርዝ 16 ሜትር ባንድ ላይ ይደመጣል። አድማጮች የራዲዮ የአጭር ሞገድ ስርጭታችን ከፊታችን ሁድ ጥቅምት 16 2018 ጀምሮ ስለሚቋረጥ በሳተላይት አልያም በዲጂታል ወይም በማህበራዊ መገናኛ ዘዴዎች መስመሮቻችን እንድትከታተሉ ከወዲሁን ጠቁማችኋለን። በሳተላይት በኢትዮሳት ወይንም ኤን ኤስ ኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲ ደብሊው 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ ዩቲዩብ፣ እና በቴሌግራም ይደመጣለን። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ዝግጅታችን ዩናይትድ ስቴትስና የሩሲያ መሪዎች የድርድር ቀጠሮን በሰማንበት ሳምንት አውሮፓና አሜሪካ በሩሲያ ላይ የጣሉት ተጨማሪ ማዕቀብን ሰምተናል። በዚህ ጉዳይ ላይ የዋሽንግተን ወኪላችንን አነጋግረን የፓሪስ ፈረንሳይ እውቅ ቤተ መዘክር መሰረቅ ያስከተለው ስጋትና ክርክር የሚቀኝ ሌላ ቃለመጠይቅም አለን። የሳምንቱን የውይይት ርዕስ አስተዋውቀን በቀሪው ጊዜ ዶች ቬለ የአማርኛ ዝግጅት የአጭር ሞገድ ስርጭቱን ማቋረጡን የሚመለከት ልዩ ዝግጅት እናሰማችኋለን። በልዩ ዝግጅቱ ምክንያት ሳምንታዊያኑ ዝግጅቶቻችን ዛሬም አይኖሩንም። ለሁሉም ከዓለም ዜናን ጀምር የለትስተረኛም ሄሮት መለሰት አሰማናለች። የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ ብሮድካስት ባለስልጣን ከኢትዮጵያ የሚዘግቡ የዶቼ ቨለ ባልደረቦች ለጊዜው እንዳይሰሩ ማገዱን ዶቼ ቨለ ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቀረበ። የዩናይትድ ስቴትስ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና የግብፅ ተወካዮች ረዥም ጊዜ በወሰደው የሱዳን ጦርነት ተካፋይ ከሆኑ ወገኖች ሰብአዊ ስምምነት ላይ እንዲደርሱ ግፊት ለማድረግ ዛሬ በጋራ ዋሽንግተን ውስጥ ይወያያሉ ተብሎ ይጠበቃል። የዛሬው ውይይት ትኩረት ተፋላሚዎቹ ኃይላት በሀገር አቀፍ ደረጃ ለሶስት ወራት የሚዘልቅ ሰብአዊ ስምምነት ገቢራዊ እንዲያደርጉ በጋራ ጥሪ ማቅረብ መሆኑ ተገልጿል። ኤም 23 የተባለው ታጣቂ ቡድን ቢያንስ አምስት መቶ ኪሎግራም ወርቅ ምስራቅ ኮንጎ ከሚገኘው ከትዋንጊዛ የወርቅ ማዕድን ማውጫ ዘርፏል ተብሎ የቀረበበትን ክስ አስተባበለ። ኤም 23፣ አብዛኛውን አካባቢ በሚቆጣጠረው በደቡብ ኪቩ ክፍለ ሀገር ውስጥ የሚሰራው ኩባንያ ኤም 23 በዚህ ሳምንት ወርቁን በምስጢር በመሬት ውስጥ በሚገኙ ማስተላለፊያዎች አጓጉዞታል ብሏል። ዜናው በዝርዝር የኢትዮጵያ ብሮድካስት ባለስልጣን ከኢትዮጵያ የሚዘግቡ የዶችቨለ ባልደረቦች ለጊዜው እንዳይሰሩ ማገዱን ዶችቨለ ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቀረበ። የዶችቨለ ዋና ስራ አስኪያጅ ባርባራ ማሲንግ እገዳውን በተመለከተ ባወጡት መግለጫ የአማርኛ ዝግጅቶችን በማሰራጨት አገልግሎት ሲሰጥ የቆየው ዓለም አቀፉ የመገናኛ ብዙኃን ዶይቼ ቬለ ወደ ኢትዮጵያ በሚያስተላልፋቸው ዘገባዎቹ ላይ የሚደረገው እገዳ በጣም አሳሳቢ መሆኑን አስታውቋል። የኢትዮጵያ ብሮድካስት ባለስልጣን የገዳ ደብዳቤ ስለ ዶችቨለ ዘገባዎች ምንም አይነት ተጨባጭ ክሶችን ያላካተተ መሆኑን የጠቀሱት ማሲንግ ከዚያ ይልቅ ዶችቨለን በጥቅሉ የጥላቻ ንግግርንና የሐሰት መረጃዎችን ማሰራጨትን ለመከላከል የወጣውን ጨምሮ የኢትዮጵያ የመንግስት መገናኛ ብዙሀን አዋጆችን በመጣስ እንደሚከስ ገልጸዋል። ዶችቨሌ የኢትዮጵያ ባለስልጣናት የትኛዎቹ ዘገባዎች የተጠቀሱትን የመገናኛ ብዙሀን አዋጆች እንደጣሱ ዝርዝር ማብራሪያ እንዲሰጥና እገዳውንም በአስቸኳይ እንዲያነሳም ጥሪ አቅርበዋል። ዶችቨሌ በሚሊዮኖች የሚቆጠሩ ኢትዮጵያውያን ነፃ መረጃ ለማግኘት የሚተማመኑበት ጣቢያ መሆኑን የጠቆሙት ማሲኝ የታገዱት ባልደረቦች ካለምንም ገደብ በአስቸኳይ ተመልሰው ስራቸውን መቀጠል ይችላሉ ብለው ተስፋ እንደሚያደርጉ ገልጸዋል። ኢትዮጵያ የሚገኙት ዘጠኝ ባልደረቦች ላልተወሰነ ጊዜ